ከቀናት በፊት በዙምባብዌ ሃራሬ ለአፍሪካ የባህል ስፖርቶችና ጨዋታዎች ኮንፌዴሬሽን ያቀረበው የአባልነት ጥያቄ ይሁንታን ያገኘው የኢትዮጵያ ባህል ስፖርቶች ፌዴሬሽን የአባልነት ጥያቄው በአጭር ጊዜ እንዴት ተቀባይነት ሊያገኝ ቻለም? ባህል ስፖርት ላይ ትኩረት አድርገን እየሰራን ያለውን ነገሮች ሁሉ መረጃ ልከንላቸው ነበርና አልጠበቁም እንደዛ። ምክንያቱም ኢትዮጵያ ቀደምት ትውልድ ነን። በርካታ ስራዎች በባህል ስፖርት ተሰርተዋል። እንደ ፌዴሬሽን ከሌሎች አፍሪካ ሀገራቶች በጣም ቀደምት በአመሰራረትም ቀደምት የሆነ ፌዴሬሽን ነው። ነገር ግን በአፍሪካ ደረጃ እልፍ ብለን ከሀገራችን ወጥተን አልሄድንም ነበር። ስለዚህ በጣም ነው ደስ ያላቸው። ስራዎቻችንን በአግባቡ ነው ያቀረብ ነው። ወደ አፍሪካ፣ ወደ ዓለም አቀፍ ደረጃ እየሄድን ስንሄድ ነው ባህላዊ ስፖርቶቻችንን በአፍሪካ በዓለም አቀፍ ደረጃ ማስተዋወቅ የምንችለው። ኢትዮጵያም ለመጀመሪያ ጊዜ በአህጉር አቀፍ ደረጃ አባል ስትሆን የፌዴሬሽኑ ፕሬዝዳንት ደግሞ የኮንፌዴሬሽኑ ምክትል ፕሬዝዳንቱ ነው ተመርጠዋል። የአፍሪካ የመጀመሪያውን ፌስቲቫል ሀገራችን ላይ እንዲዘጋጅ ማድረግ እዛ ቦታ ላይ ቦታውን መያዝ በራሱ ተደማጭነት እንዲኖር እንደ ሀገር ተሰሚነት እንዲኖር ከፍተኛ ጠቀሜታ አለው ማለት ነውና፣ ስለዚህ በቀጣይም ሀገራችንን በብዙ መልኩ በተለይ ባህል ጋር በተገናኘ መልኩ ለማስተዋወቅ ለማሳደግ፣ የቱሪዝም መዳረሻዎቻችንን በሰፊው ለማስተዋወቅ ከፍተኛ ጠቀሜታ አለው። ከቅርብ ጊዜያት ወዲህ አህጉር አቀፍ ውድድሮችን እያሰናዳች የምትገኘው አዲስ አበባ በቀጣይ ሌላ አህጉራዊ ውድድር ለመጀመሪያ ጊዜ የታሰናዳ ዘንድ እድሉን አግኝታለች። ኢትዮጵያ በበርካታ ነገሮች በበርካታ ስራዎች እንግዲህ የሚታይ ነው። አሁን የዓለምን ቀልብ ሳበች ትልቅ ከተማ ነች እንደ አዲስ አበባ ብንወስድ ስለዚህ ውድድሮችን ለማካሄድ በርካታ ውድድሮችን ለማካሄድ የተለያዩ ፌዴሬሽኖችም ያላቸውን ውድድሮች ስብሰባዎችንም ወደ ሀገር ውስጥ ሆስት እያደረግን እንገኛለን። ስለዚህ ይሄ እንደ ሀገር ያለንን አቅም የምናሳይበት አሁን ሀገራችን ምን ደረጃ ላይ እንዳለች ለዓለም የምናስተዋውቅበት ትልቅ መድረክ ነው። የአፍሪካ ባህል ስፖርቶች ኮንፌዴሬሽን ምክትል ፕሬዚዳንት ሆነው የተመረጡት የፌዴሬሽኑ ፕሬዚዳንት በዘርፉ የበርካታ ዓመታት ባለልምድ መሆናቸው ስፖርቱን ለማሳደግ ምቹ አጋጣሚ ይፈጥራል። ተወራራሽነት አለው። ባህላዊ ስፖርቶቻችን እኛ ገር የምናየው ባህላዊ ትግል ውድድር ሳውዝ ሱዳን ላይ ያለ፣ ምናልባት የአጫዋወት ህጉ ይሆናል እንጂ የሚለያየው። በርካታ ውድድሮቻችን፣ ባህላዊ ጨዋታዎቻችን የተለያዩ ሀገራቶች ላይ አሉ። የእነሱም ባህላዊ ስፖርቶች ናቸው። ስለዚህ ይሄንን መነሻው እንዴት ነው የሚለውን ነገር ወደፊት ጥናት እየተደረገ ወደ አንድ የአፍሪካ ስፖርቶችን ወደ አንድ በማምጣት በ2028 በሚካሄደው ሎስ አንጀለስ ኦሎምፒክ ላይ የአፍሪካ የተመረጡ ባህላዊ ስፖርቶቻችንን ለማስተዋወቅ እቅድ በመያዝ የሚመለከታቸው አይ ኦ ሲ አመራሮች ጋር እየተነጋገርን እንገኛለን እንደ ኮንፌዴሬሽን ማለት ነው።